አሰላሙ አሌይኩም ረህመቱላህ ወበረካቱ ውድና የተከበራችሁ የቻናላችን ቤተሰቦች እንዴናችሁ? እንዲሁም ክርስቲያኖች እንደማችን ሰላም ብያለሁኝ። ለቻናላችንም አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉኝ። እንግዲህ ብዙዎቻችሁ በአላህ እያላችሁ ስለገዘዛችሁኝ፣ ባገዘዙኝም ደግሞ ምንም ችግር የለም የቻልኩትን ያክል መልስላችኋለሁኝ ማለት ነው። መጥባሽን ስንታሰራሽው፣ ስንትፈጀብሽ ብላችሁ ብዙ ልጆች በአላህ ያላችሁኛላችሁ። እንዲሁም ደግሞ ይሄንን ሲንኩን ማጠቢያው ይሄንን ይሄን ነው ማለት ነው። ይሄ በስንት ብር ነው የገዛሹ ምናምን እያላችሁ ብዙ ልጆች ጠይቃችሁኛል። እንሻላህ በቻልኩት አቅም ለመመለስ መጥቻለሁ ማለት ነው ሀባይብ። እኔ እንግዲህ ኪችኑን ያሰራሁት ይሄንን መጥባሁን ያሰራሁት እውነት ለመናገር አመቶ ነው አመት ነው ግን አልተጠቀመበትም። ባለቤቴም ቢሆን በስነ ስርዓት ነው በቃ አልተጠቀመም በስቶ በውጭ ላይ በቃ በክሰል እንደዛ ነው የተጠቀመውና፣ አልቆሸሸም። አልሐምዱሊላ እንደዛው እንደሆነ ነው ያገኘሁት። ስንት አሰራሽው ለምትሉ ደግሞ ያሰራሁት እኔ እንግዲህ ከአመት በፊት ነው፣ ዘጠና አምስት ሺ ብር ነው። እንዳትሸወዱ አደራምላችሁ ነገር ይሄንን ስላችሁ እያካበርኩም አይደለም እንጨቱ አረብ ሀገር ያለን ልጆች በጣም እንሸወዳለን። እኔ ለራሴ ይሄን ዶላብ ሳሰራ ነው ያወቅኩት እንጂ በፊት በሚዲያ እየተከታተልኩኝ ያምራል ምናምን ይል ከለሩም ብቻ እያየን ብልቅልቅ እያየን ነበር የምንሸወደው። እዩት፣ ይሄንን ውፍረቱን እዩ፣ ይሄንን እንጨት ማለት ነው። እዩ፣ ይሄ ምን ያክል ወፍራም እንደሆነ እንግዲህ ከታያችሁ። እስኪ ቆይ የሚታይ ቦታ ልሂድ። ይሄ ይታያችኋል ብዬ አስባለሁ። እዩ፣ ይሄ ማለት ነው። ይሄ እንጨት ምን ያክል ወፍራም እንደሆነ እዩ። ይሄ ምን ይባላል መሰላችሁ? ሀባይ ኤችዲኤፍ ይባላል። ብዙዎቻችን በሚዲያ ላይ የምናየው አልጋ በሉት ቁምሳጥን በሉት ኪችን በሉት ሲሰራ በኤምዲኤፍ ነው የሚያሰሩላችሁ። ኤምዲኤፍ እና ኤችዲኤፍ የሚባለው በጣም ልዩነት አለው። እኔ አሁን ይህቴ በኤምዲኤፍ ሳይገባን በፊት በኤምዲኤፍ ነበር የተሰራው፣ ግን በጣም ልዩነት አለው። መልኩ ግን የሚያምረው ያ የኤምዲኤፉ ነው። የኤችዲኤፉ ያን ያክል አይደለም። መልኩ ማለት ነው እና ይሄንን እኔ ያሰራሁት ዘጠና አምስት ሺህ ብር ነው። ከአመት በፊት ማለት ነው። ይሄን ልበላችሁ እንጂ መጥባሁ ትልቅ ነው፣ ትንሽም አይደለም። መጥባሁ እዩት። ከዚህ ይጀምራል፣ የላይኛው ፓርት ብቻ ማለት ነው። ይሄው ከዚህ ይጀምራል። እንግዲህ እንደምታዩት ይሄው፣ እዚህ ጋር ለእንትኑ ለዚለ አንጥሊ ለኦቭኑ ሲባል እዚህ ጋር የተወሰነ ክፍተት ተፈጠረ። ከዛ ይሄ እንደዚህ ዙሪያ እንደዚህ ዙሪያ መጥቶ እዚህ ጋር ፍሪጅ ስላለ ለፍሪጅ እና እንደዚሁ ለአንዳንድ ነገር እኔ ያውም ዙሪያ ይሁን ብዬ ነበር እዛው ስላልገባኝ ማለት ነው። ግን ዙሪያ አልተደረገም። እንደምታዋት እች ፓርት ታደርጋለህ ማለት ነው። እና የወሰደብኝ 95 ሺህ ብር ነው። በMDF ቢሆን ግን 45 ሺህ ብር ላሰራው ይችል ነበረ ማለት ነው። እና ውዶችዬ እንዳትሸወዱ MDF ይኸው ምሳሌ ይሄ ልብስ ማስቀመጫው አለ አይደል? እሱ ኤምዲኤፍ ተቋረጠብኝ ወጩ ሲወዛ ዶላቡን እንደዚ ያደረግ ነው ማለት ነው። አለበት ተቀረኔ ሀልጋዬም ዶላቤም ኪችኔም በኤችዲኤፍ ነው ያሰራሁት። ገባችሁ? ኤችዲኤፍ እና ኤምዲኤፍ የሚለውን በደምብ ለይታቸው ወቁላችኋለሁኝ። ከታችኛው ፓርቲ ስንመጣ ደግሞ እንደምታወቱ ይሄው በዛው በንትኖ ትክክል ማለት ነው ከላይኛው ይወርዳል። ይሄው እንደምታዩት ይሄ ማርብሉ እንደምታዩት ይሄ ራሱ ደረጃ አለው። የእኛ ራሱ ይሄ ሁለተኛ ደረጃው ነው። ይሄ ይሄ አንደኛ ደረጃው ሙሉ ጥቁር ነው። ሙሉ ጥቁር እኔ ወጭ ሲበዛብኝ ሁለተኛ ደረጃውን ተጠቀምኩኝ። ደና ነው ሁለተኛ ደረጃውን ቢሆን እውት ያለውን እንትን ደና ነው። እኛም ለራሳችን አረቦቹ ቤት የምንጠቀመው ይሄን ይሄ ነበር ማለት ነው። ከዛ እንደዚህ ዙሪያ ይዞራል ማለት ነው። እንደዚህ ይመጣል። ይሄ ከታች አለው ደግሞ ይሄው እንደዚህ ይመጣል እንደዚህ ይመጣል እዚህ ጋር ለቡታ ጋዙ ክፍተት ታተወለት ማለት ነው። ይሄው እንደዚህ መሳቢያውን ደግሞ ይሄ ፋሽን የመጣ ነው ብሎ ልጁ እኔ ወዲ እዚህ ቡታ ጋዙ ጎን ተደራራቢ መሳቢያ ነበር አድርግልኛልኩትና ያ ፋሽኑ ቀርቷል፣ ፋሽኑ ይሄ ነው ብሎ እንደዚህ አድርጎ አራት ነው፣ ከታች እንደምታዩት አራት መሳቢያ አደረገልኝ ማለት ነው። በዚህ ዶላቢ አሁን እኔ ባዶ ነው በቃ ገና ዕቃ ያልመጣም። እዛ እያለሁ የላኩት ዕቃዬ ገጠር ነው እና ያለው ገና ከገጠር አላመጣሁት ማለት ነው ውዶች። እንግዲህ ኪችኔን በተመለከተ ይሄንን ይመስላል። ደግሞ የሆነች ልጅ እንደው በአላህ ነህ ተዋዬ ብላ ደግሞ የቱን ጠይቃኛለች? ይሄንን የዕቃ ማጠቢያ ሲንኮ ይሄ የዕቃ ማጠቢያ ሲንኩም ደረጃለሁ። አባይብ እንደዚህ ስላችሁ እያካበርኩ ወይም ምናምን አይደለም፣ ራሳችሁ ስታስገዙትም ታውቁታላችሁ። እኔ አሁን ይሄን እኛ ሳናስተካክለው በፊት ሌላ ነበር እዚህ የተገጠመው፣ ያንን አንስተን እንደገና ይሄንን ገዝተን ነው ያኛው። አሁን እንደዚህ ስታደርጉ ጥር ግብር ግብር ግብር ይላል ዝም ብሎ የድሮ ቤቱ ሲሰራ የነበረው ማለት ነው፣ እንደዚህ ስታደርጉ። ከዛ እሱን አንስቼ ያው መውጭ ላይ ተተከለ። ለእህቴ የሰጠኋትና ውጭ ላይ እቃ ማጠቢያ ያደረገችው እኔ ውጭ ላይ መትከል ስለማልችል ማለት ነው። እና ይሄ የተሰራው ይሄው እንደምታወት ቤቱ ቀለም ምናምን ሲቀባ ያው ወንድ ታቃላችሁ እንትን አይሉም ና እየተወሰነ እንትን ብሎበታል። አሁን በግድ እየፈገፈኩት ይው እየለቀቀልኝ ነው ያለው። አልሀምድሊላሂ ያውን በጋዝ ጠቢው ምናምን ብለው የነበረ አላደረሰኝምና በጋዝ አላጠብኩት ማለት ነው። ይሄንን ይመስላል። ይሄንን እኔ በሰአቱ ያገዛሁት ይሄም አመት አልፎታል። ከተገዛ 8500 ብር ነው። ይሄ የተገዛው ማለት ነው የኢትዮጵያ ብር 8500 ብር ነው። በጣም አሪፍ ነው። ኦሪጅናል ነው። በቃ አይዝግም፣ ወይም ሌላ ሳይድ ኢፌክት አያመጣም። በቃ ቆንጆ ነው እንደነገርኳችሁ ይሄ እንደዚህ ሰርከው ራስ ማለት ነው እና ይሄንን 8500 ብር ነው። እዚህ ጋር እንደምታዩት እንትን አለው የሳሙና ማስቀመጫ እንደዚህ አድርጋችሁ ፌሪ መጠቀም ትችላላችሁ። እኔ ግን አልፈለኩ አልወዳ እንትን አላለኝ፣ ማል አልተመቸኝም። ይሄ አለ፣ እዚህም ደግሞ አለው። እንደዚሁ በዚህ ውስጥ ጨምራችሁ እንደዚህ እየጫናችሁ በዚህ መልክ ራሱ መጠቀም ትችላላችሁ ማለት ነው። ይሄንንም አልፈልግም እኔ በቃ አልጠቀመውም። ይሄ ይወል ተንቀሳቃሽ ነው ይመጣል። ግን ይሄ የሳውዲ አረቢያ ፌሪ ቢሆን ይመቻችኋል። ይሄ የዚህ ሀገር ፌሪ ዝም ብሎ ነው። በቃ ውሃ ማፍሰስ ስለሆነ አይመችም። አስር አስር የመቀየር ነው የሚሆንባችሁ። ያሁኑ በጃክስ ነው የሚጠቀመው ማለት ነው ውዶችዬ። እና ውዶችዬ እንግዲህ ይሄንን ይመስላል እላችኋለሁ። ይሄ አሁን ቤቱ ቀለም ሲቀባ ነው እንደዚህ ሆነብኝ። እንሻላ በጋዜጣ ይታጠባል ብለዋል አመቻቻ አንድ ቀን አጥበዋለሁ እንላችኋለሁ። እንግዲህ ያሳየኋችሁ መሰለኝ። ይሄ ደግሞ እንደምታዩት የኛ እንትን ነው፣ መስኮቱ የድሮ የመኝታ ክላስ ነበር አይደለ? ይሄን አሁን እንሻአላ እኔ አስቆርጠዋለሁ። ይከፈታል፣ ግን ያን ያክል አይደለም፣ ትንሽ ነው የምትከፈተው። አስቆርጥና ኖርማሊ መስኮቱ እንዲከፈት አድርጋለሁ ማለት ነው፣ ለጭስ ምናምን እና እንግዲህ ኪችን ይሄንን ይመስላል። አልሐምዱሊላ ረብል አለሚን እኔ በጣም ደስተኛ ነኝ እላችኋለሁኝ። እንደዛ ነው። ይህችን ደግሞ አብሬ ላሳያችሁ፣ ቡታ ጋዜቱ ይቺ ሴንተር ፖይንት ትባላለች። እንደምታዩት ሁለቱ በንት ነው የሚሰራው፣ በከረባ በዚህ ሳይዳለው፣ በዚ ሳይዳለው ደግሞ በጋዝ ነው ገና ጋዙን እንትን አላልኩትም አልተጠቀምኩትም። ይሄ ዶላቡ ገና አልተበሳልኝም ማለት ነው። የዚህ እንትን ነው ጋዙ እዚህ ውስጥ ነው ያለው፣ ግን አልተበሳም። ይሄው እንደምታውቁት ፍሩን ሁለት ሲኒ ያላት ትልልቅ ነው። ሲኒያውም ቆንጆ ሲኒያ ነው። ይሄ የምታውሳ ይሆን ይሄ ሁለት ተነባባሪ ያለ ዳቦ ጋግሪበታል። አሪፍ ነው። ታችኛውም በእንትን ነው የሚሰራው በፍሩን ማለት ነው። ይችን በጣም ቆንጆ ነው ፓወሩ ይሄ ልነግራችሁ አልችልም። በጣም ፓወር አለው ያውም ኑሮ ከረባ ቆጠረ ብሎኝ ይሄን ሰሞን ተውኩትና በሌላ በትንሽ ስቶፕ ነው እየተጠቀምኩ ያለሁ ትላችኋለሁ። ውዶችዬ፣ እንግዲህ ይሄንን ይመስላል። እኔ ሳልቀንስ ሳልጨምር ነው የምነግራችሁ። ይሄን ይመስላል ለኪችን ማለት ነው። ወደዚህ ደግሞ ስመጣላችሁ ፍሪጅ ነው። ፍሪጁ ደግሞ የኛ ማሪና ይባላል። እንደምታወስ እዚህ ጋር ማንበብ ትችላላችሁ። ማሪና ይባላል። እኔ ስንት ሊትር እንደሆነ ግን እዚህ ሀገር ኒንጃ ይጽፉት እንበል አላውቅም። ብቻ ከፈለጋችሁ ዝግብዬ ወረቀቱም ላይ ቢሆን አንብቤ እነግራችኋለሁኝ። ፋን ሲስተም ነው። ፋን ሲስተም መሆኑ ለምን መሰላችሁ? ጥቅሙ በቃ ተልጅ አይይዝም። አሁን አረቦቹ ቤት አይታችሁ ከሆነ ስናጸዳኩ አንዳንዱ ፍሪጅ እዚህ ላይ እንትን ይይዛል ተልጅ አይደለ ይሄ አይዝም በቃ ፋን ሲስተም ከሆነ ማለት ነው። አሪፍ ነው። ውስጧም እንደምታዋት ትልቅ ናት። በቃ በቂ ናት አይደለም። ለእኔ ይቅርና ብዙ ቤተሰብ ታስተዳድራለች። አሪፍ ናችን ያውም ር ብዬ ነበረ ለምን ይህን ትልቅ ዬ አረጋችሁብኝ ብዬ ግን ስመጣ ብታርዱ ምን ብትሉ በቃ አንዳንድ ጊዜ በተለይ ስራ ስትሆኑ ሰርታችሁ ለማስቀመጥ ምናምን አሪፍ ነው እላችኋለሁ ውዶች። ይሄ እንግዲህ በደምብ የታያችሁ ይመስለኛል። ኪችኔም በተመለከተ እንግዲህ ይሄንን ይመስላል እላችኋለሁ ሀባይብ። ከእናንተ የሚጠበቀው እንደዚሁ በጣም አንገብጋቢ ጥያቄ ካላችሁ መጠየቅ ትችላላችሁ፣ እንዲሁም ደግሞ እኔም ለመመለስ ዝግጁ ነኝ። ቻናሌንም ደግሞ ሰብስክራይብም አድርጉልኝ፣ ሸርም እያደረጋችሁ አበረታቱኝ። ሱቄንም እንደዛው ኦንላይን ላይ እንግዲህ ስራ ጀምረናል። ኢንሻአላ እዘዙ። ይሄንንም ኪችን ማሰራ ከፈለጋችሁ እናሰራላችኋለን ማለት ነው ውዶች። ይሄ ይሄን ይመስላል። በተረፈ በሌላ ቪዲዮ እስከምንገናኝ ደና ሆኖ ወዳችኋለሁ። ባይ ባይ።